የእግዚአብሔር ቤተሰቦች እንደምን አላችሁ? ባለፈው መርሃ ግብራችን ላይ ቅዳሴ በምናስቀደስበት ጊዜ ማድረግ የሌለብንና መፈጸም የሌለብን ነገሮች ምን ምን ናቸው በሚሉ ባጭር ባጭሩ ተመልክተናል። በዛሬው እለት ደግሞ ምንም በህመም ላይ ብንሆን ወይም ደግሞ በሌላ አሳማኝ ምክንያት ላይ ብንሆንም እንኳን ቅዳሴ በሚቀደስበት ጊዜ ምን ምን ሲባል መቆም እንዳለብን ወይም ደግሞ ካለንበት ከተቀመጥንበት መቼ መቼ መነሳት እንዳለብን ባጭሩ ለመጥቀስ እሞክራለሁ። በመጀመሪያ እንግዲህ የቅዳሴው ፍሬው ነገር፣ ዋናው ነገር፣ መነሻው የእግዚአብሔርን ቅድስና፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ገናናነት መናገር ስለሆነ በመጀመሪያ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ተብሎ ሲባል የዛኔ በተሰቀለ ሕሊና ባለንበት ላይ መቆም አለብን ማለት ነው። ሁለተኛው እንግዲህ በእያንዳንዱ ቦታ ላይ በየምዕራፉ የምንለው የጸሎት ክፍል አለ በቅዳሴ ክፍል ላይ ያም ደግሞ ምንድን ነው? ዲያቆኑ ተንሱ ለጸሎት ወይም ደግሞ ካህኑ ደግሞ ሰላም ለኩልክሙ በሚልበት ጊዜ ወይም ደግሞ የተቀመጣችሁ ተነሱ የሚል ትእዛዝ ባለበት ጊዜ መነሳት አለብን መቆም አለብን ማለት ነው። ሌላው በሶስተኛ ደረጃ ንስግድ በሚባልበት ጊዜ፣ ለምሳሌ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ እንዲሁም ደግሞ ከባህሪ አባቱ ከአብ ከባህር ህይወቱ ከመንፈስ ቅዱስ ጋራ ወደዚህ ምድር ላይ የወረደው ለእኛ ሲልንና ለእነዚህን ቅድስና እንሰግዳለን ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን ዋናው የአምልኮታችን ትልቁ ክፍል ለአብ ለወልድ ለመንፈስ ቅዱስ ለቅዱስ ሥላሴ ስግደት እንደሚገባ የአምልኮ ስግደት እንደሚገባ አንዱ የቅዳሴ ክፍል ይህን የሚነግረንና ይህንን በምንልበት ጊዜ እንቆማለን ማለት ነው። አራተኛ እንግዲህ ቅዱስ በሚባልበት ጊዜ ወይም ደግሞ ጸሎተ ኪዳን በሚደረስበት ጊዜ ቅዱስ ሲባል የክርስቶስን ቅድስናውን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ እያውዘ እየመውት ዘተወልደ ማርያም እያሉ አባቶቻችን ሲሉ እኛ መቆም አለብን ማለት ነው። ሌላው አምስተኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ያስተማራቸው እርሱ የተናገረው እርሱ የኖረው እሱ ያደረገው እያንዳንዱ ተአምራት ተጽፎበት የምናገኘው የክርስቶስ ብስራቱ የሚተገኝበት እኛም ህይወት ያገኘንበት ሰማያዊ መክፈቻ በር የሆነው ቅዱስ ወንጌል ከምስራቅ ጀምሮ ማለት ነው። ቅዱስ ወንጌል ሲነበብ ወንጌሉ ሲነበብ፣ ህሊናችንን ሰብስበን የክርስቶስን ወንጌል ልናደምጥ ይገባናል ማለት ነው። የክርስቶስን ወንጌል ለማድመጥ ባለንበት ላይ መቆም አለበት ማለት ነው። ሌላው ሀበነ ሲባል፣ ለምሳሌ ሀበነ በዘዚያ እያሉ አባቶቻችን የክርስቶስን ስጋውን እና ደሙን ሲፈትቱ በሚፈተትበት ጊዜ ክርስቶስ በአምላክነቱ ያንን ህብስቱን ወደ ስጋ መለኮት የሚቀይርበት እግዚአብሔር አምላካችን በመንፈስ ወርዶ ህብስቱን የሚለውጥበት ታላቅ ረቂቅ ምስጢር የሚፈጸምበት ሰዓት ስለሆነ፣ በዛም ቦታ ላይ መቀመጥ አይቻልም ማለት ነው። ሌላው እግዚኦ ሲባል ህሊናችን ሰብስበን እጃችንን ዘርግተን በተሰቀለ ህሊና በተሰበሰበ ልቦና ክርስቶስ ወይ ስለበደላችን በደላችን ስለ ኃጢአታችን፣ ስለ ክፋታችን ምን ማለት አለብን ማለት ነው። እግዚኦ መሐረን ይቅር በለን እያልን የምንጸልይበት የጸሎት ክፍል ስለሆነ ኃጢአታችንና በደላችንን እያሰብን እግዚአብሔር ይቅር እንዲለን የምንለምበት የጸሎት ክፍል ስለሆነ እግዚኦ ሲባልም መቀመጥ አይቻልም። ሌላውና የመጨረሻው እንግዲህ በቅዳሴ ጊዜ ክርስቶስ ከክብሩ ወርዶ ከድንግል ማርያም ተወልዶ ወደዚህ ምድር ላይ ተመላልሶ ብዙ መከራን ያሳለፈበት፣ ከዛም በኋላም ደግሞ ክርስታዎስ ስጋውና ደሙን ቆርሶ እንኩ ብሉ ጠጡ ብሎ ከክብሩ ወርዶ ከመቅደስ ወጥቶ ወደ ውጭ ሲወጣ ወይም ደግሞ በድርገት ጊዜ ቁጭ ማለት አይቻልም።